አሰላም አለይኩም ወረህመቱላሂ በረካቱ እንግዲህ ሶሻል ሚዲያ ላይ እያስተዋልን ያለ ነው ፎሎ ፍለጋ ሰዎች የማይገቡበት የማይፈነቅሉ ድንጋይ የለም በተለይ ሙስሊሞች ምን ነካሽ እህቴ ምን ነካህ ወንድሜ ፎሎ ፍለጋ ዘፈንን ከጀርባ አድርገን ባግራውንድ አድርገን መተን የምንረግሽ ምትውረገረግ እህቴ ተለጣጥፈሽ መተሽ የተለያየ አላህ ሀራም ያደረጋቸውን ልብሶችን ላይሽ ላይ አጥልቀሽ መተሽ እንደዚሁም ደግሞ ካልተፈቀደልሽ አጅነቢ ጋር ልክ ባልና ሚስት በሚመስል መልኩ ተቃቅፎ እንደዚሁም ደግሞ በተለያዩ ፕራንክ በሚመስል መልኩ ወይም ፕራንክ በማድረግ ሂሳብ ተደርጎ የተለያዩ ሐራም የሆኑ ነገሮችን ውሸት የሆኑ ነገሮችን፣ ቅጥፈት የሆኑ ነገሮችን በማድረግ ፎሎ ምንፈልግ ሰዎች፣ ፎሎ ያዋጣናል? ጀነትስ ያስገባናል? ፎሎ ምክንያት ፎሎ ፍለጋ እንዋሻለን። ፎሎ ፍለጋ እናጭበረብራለን። ፎሎ ፍለጋ ሐራም የሆኑ ነገሮችን አጅነቢዮችን እንጨብጣለን፣ ከዛም አልፎ ደግሞ እንስማለን። ፎሎ ፍለጋ ብዙ የሆኑ አላህን የሚያስቀይሙን ተግባራቶችን እንፈጽማለን። ከዲን የሚያስወጣንን ተግባር እንፈጽማለን። ፎሎአችን ወይስ ጀነታችን? የቱን ማስቀደም ያለብን? ፎሎ ፍለጋ ዛሬ ሀያችን ተገፏል። እላያችን ላይ ሀፍረተ ቢስ ሆነናል። ፎሎ ፍለጋ ዲናችንን ለትንሽ ጥቅም ለዱንያ ጥቅም ብለን ሽጠናል፣ አሳልፈን ሰጥተናል። ፎሎ ፍለጋ ዛሬ የኛን የተከበረ ማንነታችንን አሳልፈን አደባባይ ላይ አውጥተን ሽጠናል። ፎሎ ፍለጋ ዛሬ ምንም ማናደርገው ነገር የለም። ገንዘብ ይምጣ ብቻ ዩቲዩብ ይክፈለን ብቻ ቲክቶክ ይክፈለን ብቻ ፌስቡክ ይክፈለን ብቻ እንጂ ከአላህ ሱብሃነሁ ወተዓላ ጋር ምንም አይነት ነገር ቢመጣ ደንታ ማንሰጥ ሰዎች ሆነናል። ለምን ግን ለምን? ይሄ የዱንያ ህይወት ምናልባት ቁልመታ መታው ዱንያ ቀሊል፣ የዱንያ ህይወት በጣም ትንሽ መጠቃቀሚያ ነች እንዳታታላችሁ ብሎ አላህ እየነገረን ነው። ይሄ ጥቂት የሆነ አታላይ የሆነ የዱንያ ህይወት ዘላለማዊ የሆነ ደስታችንን ቢነጥቀል ተዘጋጅቷል በራሳችን እጅ በራሳችን ፍላጎት ዱንያችንን

ሰዎችን ፎሎ ፍለጋ ሰዎችን እንሰድባለን፣ ፎሎ ፍለጋ ሰዎችን እናማለን፣ ፎሎ ፍለጋ ሰዎችን ክብራቸውን እንነካለን፣ በክብራቸው ላይ እንረማመዳለን። ብቻ ፎሎ አድርጉን እንጂ የማልሰራው ነገር የለም የሚል ደረጃ ላይ ደርሰናል። ነገ የቂያማ ቀን ጀነት ያስገባን ይሁን። አብረን እንመለከተዋለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።